የሲዳማ ክልል ብልጽግና ፓርቲ ወጣቶች ክንፍ በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የውሳኔ አቅጣጫዎችና የወጣቶች ሚና ላይ ትኩረቱን ያደረገ የውይይት መድረክ በሐዋሳ ከተማ አካሂዷል። የውይይት መድረኩ የብልጽግና ፓርቲ ወጣቶች ክንፍ የስራ አስፈጻሚ አባላቶችና የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የስራ ኃላፊዎች በጋራ መርተውታል። በመድረኩ የትኩረት አቅጣጫዎች ላይ ሰነድ ቀርቦ ውይይት ተካሂዷል። ሰነዱን ያቀረቡት የሲዳማ ክልል ብልጽግና ፓርቲ ወጣቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ ሉሲ ወንድሞ በክልሉ ባለፉት ጊዜያት የተከናወኑ ተግባራቶችንም አስረድተዋል። በክንፉ የተሰሩ ስራዎች ከዚህ በፊት የነበረው አመለካከት እየተቀረፈ መጥቶ አሁን መንግስት ለሚያደርግላቸው ፓርቲውም ለሚያደርግላቸው ጥሪ ወጣቶች እየተቀበሉ በፖለቲካውም እየተሳተፉ ኢኮኖሚያቸውንም ለማሳደግ ለሀገርም ያለው ፋይዳ ከፍተኛ ስለሆነ ወደ ውሳኔ ሰጪነትም እየመጡ በአመለካከት እየተሰራ አሁን ብዙ ለውጥ ነው ያለው ማለት ነው። ሌላው የበጎ ፍቃድ ስራ ነው። የወጣቱ የበጎ ፍቃድ ስራ በጣም በሰፊው ነው እየተሰራ የመጣው አሁንም በዚህ መድረክ ጎን ለጎን ትላንትና የችግኝ እንክብካቤ የተለያዩ የተሰሩ ስራዎችም እንክብካቤ ማድረግ መሰረተ ልማትን መጠበቅ ዛሬም ከዚህ መድረክ ጎን ለጎን ደግሞ የደም ልገሳ ጭምር ያለበት ነው። በሲዳማ ክልል ብልጽግና ፓርቲ ወጣቶች ክንፍ ከዚህ ቀደም የተከና የተከናወኑ ተግባራቶችን የክልሉ ወጣቶችን ኢኮኖሚያዊና ማህበራዊ ተጠቃሚነት ጎልቶ የታየበት እንደሆነ የውይይቱ ተሳታፊዎች ገልጸዋል። አሁንም የክልሉ ወጣቶች ይበልጥ ተጠቃሚነት እንዲረጋገጥ የብልጽግና ፓርቲ ወጣቶች ክንፍ በትኩረት መስራት እንዳለበት ጠቁመዋል። ብዙ ነገር የሲዳማ ወጣት እየተጠቀመ ነው። የሚቀሩ ነገሮች አሉ። ከውጭ ከተለያየ ነገር የሚመጣውን ወጣትን የሚጠቅም ስራ ላይ ሲዳማ መጠቀም አለበት ብላችሁ የእኛን እንትን ማስጠበቅ አለባችሁ። ላለው እንደ ክልልም፣ እንደ ከተማ፣ እንደ ፌዴራል ሀገርም ቢያንስ ተያይዘው ማደግ እንዲችሉ መተባበር እንዲችሉ ግንኙነታቸውን ማጠንከር እንዲችሉ ድጋፍ ይደረግልን። በወጣቱ ተጠቃሚነት ዙሪያ እየተሰራ ነው፣ ሲዳማ ክልል ላይ እየተሰራ ነው አለ። ከፌዴራል መንግስትም እኛው የምንፈልገው ወጣቱ ወጣት በጣም እንደ ሲዳማ ክልል ብዙ ወጣቶች ናቸው ያሉን። ነገር ግን እንደ ፌዴራል ከፌዴራል የሚመጡትን ወጣትን ያማከለ ከውጭ የሚመጡ ኤንጂኦዎች አሉ። እንደ ሀገር ከ3.6 ሚሊዮን በላይ አባላት እንዳሉት የተናገሩት የፌዴራል ብልጽግና ፓርቲ ወጣቶች ክንፍ ስራ አስፈጻሚ ወይዘሮ ገበያ ተስፋ ወጣቶችን ተጠቃሚ የሚያደርጉ በርካታ ስራዎችን ተሰርተዋል ብለዋል። አምስት ሚሊዮን ዜጎች የዲጂታል ቴክኖሎጂ ስልጠና ተጠቃሚ የሚሆኑበት የኢትዮጵያ ኮደርስ ኢኒሽቲቭ ላይ ወጣቶች ተጠቃሚ ማድረግ ተችሏልን ብለዋል። ሌላው ወጣቶች በፖለቲካ ምህዳር ውስጥ ሰፊ ሚና እንዲኖራቸውና በስብዕና እንዲጎለብቱ በርካታ ተግባራቶችን እየተሰሩ መሆኑንም አንስተዋል። የኢትዮጵያ ህዝብ ሰባ ፐርሰንት ወጣት እንደመሆኑ መጠን ኢትዮጵያውያን ወጣቶች በወጣቶች ብትመራ የተሻለ ደረጃ መድረስ አለበት በሚል የመጀመሪያው ፓርቲው እንደ ፓርቲ አቅዶ እየሰራ ነው። በመቀጠል ደግሞ ክንፉ በተለይ ደግሞ የአጫጭርና የረጅም ጊዜ ስልጠናዎችን በመስጠት እያበቃ ያለበት እንዲሁም ደግሞ ከስራ አጥነት ወይም ደግሞ ከመንግስት ጠባቂነት ወጣቶች ተላቀው የስራ እድል ፈጠራ ላይ ትኩረት አድርገው እንዲሰሩ ክንፉ ሰፊ ስራ እየሰራ ያለበት ሁኔታ አለ ማለት ነው። የቀደምት አባቶችን መስዋዕት ከፍለው ያቆያት ሀገር ወጣቶችን ከሚያለያዩ ነገሮች ተላቀው በሚያቀራርቡ ጉዳዮች ላይ መስራት እንዳለባቸው የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ተናግረዋል። ወጣቶችን በፖለቲካ ንቁ ተሳትፎ እንዲኖራቸው በኢኮኖሚና በማህበራዊ ተጠቃሚ እንዲሆኑ በማድረግ የሀገር እድገት ግንባታ ከፍ ማድረግ እንደሚገባም አንስተዋል። ኢትዮጵያን ለመገንባት ኢትዮጵያውያኖች እስካሁን አባቶቻችን ያቆዩልን የጋራ ድሎች አሉ፣ የጋራ እሴቶች አሉ። እነዛን እሴቶችን ጠብቀን የጋራ ሀገርን በጋራ መገንባት ይኖርብናል። ኢትዮጵያን በሙሉ አንድ የሚያደርጋቸው እሴት ብዙ አሉ። የድል ታሪክ አለን፣ የአድባ ድል ታሪክ አለን፣ የዳሴ ድል ታሪክ አለን። ኢትዮጵያን በጋራ ነው የምንገነባው፣ በጋራ ነው የምናድገው በጋራ ነው ከፍ ልንል የምንችለው። ይሄን የመገንባት ሚና የወጣቱ ነው። ዛሬ የመገንባቱ ነገ የመኖርና የማደግ ኢትዮጵያችን በአድባድል የጥቁር ህዝቦች ምሳሌ እንደሆነች ኢትዮጵያ ተነስታ አሁን ከነበረችበትና አሁን ካለችበት ችግር እንድትላቀት የወጣቱ ሚና ትልቅ ነው።